ሰላማዊን መንገድን ስንጠብቅ እነሱ የፍችን ወረቀት አቶ አብርሃም በንቀት ሳያነበው መቅደዱ በጣም የብዙዎቻችንን ልብ ሰባሪ ነው። ቤተሰብዬ ላይክሸር ለሁሉ ይድረስ ማለት ነው። አብርሃም ለሩታ ትልቅ ቦታ ቢኖርህ ኖሮ ቢሆን ይህንን ወረቀት አትፈልገውም ነበረ። ምክንያቱም እንዳንድ ባለትዳር ቆም ብለህ ነገሮችን ሁሉ ማሰብ ትችል ነበረ። ሩታ ነብሰ ጡር ናት ብዙ ችግሮች ይኖራሉ ብለ ይሄን ነገር አንደርስታንድ ሳታረግ፣ እንዴት እንዴት አብርሃም ነገሩን አንተ ልብህ የሞላው ሩታ ነብሰ ጡር የሆነች ለታ ነው። መቼም ወንዶች ስሜታችሁን እንትን ካላችሁ በኋላ ሴት ልጅ እንደዚህ በአደባባይ ታስለቅሳላችሁ። በጣም ነው የሚያመው፣ በጣም ነው የሚያሳዝነው ቤተሰብዬ ማርኬ ግን እውነቴን የምልህ ያው አንተም ሽማግሌ ሆናለሁ ብለህ ነበረ ግን ያው ሽማግሌም እየሆንክ አይደለም አብርሃም። ለአንተ እንኳን ራሱ ክብር አልሰጥህም። በዛ ላይ ሄርሜላ ጠዋት ማታ ልክ እንደ ማስቲሽ ከሱ ጋር ተጣብቃ ይዟት እየዞረ ነው የሚገኘው። ለሮታ ጊዜ የለውም አብርሃም ግን በጣም አፍረን ባህል እንደዛ ቲክታከር አድናቂዎች ለአንተ ሁለታ መከ ምናምን ሙሉ ሲከራከሩ ለነበረ ለእነሱ እንኳን ክብር አልሰጥም ቸውም ለኦዲየንስም ክብር አልሰጥህም በጣም ነው የሚያሳፍረው አንድ ታዋቂ ሰው በትንሽ ነገር ውርድ ብሎ ሲታይ በጣም ገራሚ ነው ካንተ እንደዚህ አይነት ነገር አንጠብቅም ነበረ አይዞ ሽሩታ ፈጣሪ ካንቺ ይሁን ምክንያቱም ለቪዲዮ ላይ ወተሽ እሱን እንደዚህ ከመለማመጥ ማለት ነው በቃ አንጥፈሽ ጣይው በቃ ትተሽው ይጂ እንዴ ትዳር በልምምጥ ሳይሆን በፍቅር ነው የሚሆነው። በፍቅር ሲሆን ያምራል። በጣም ልብ ሰባሪ ነው። ቤተሰብዬ በላይቭ ሰዓታችን